አይበላቸው ትመቸኛለህ። በቃ ሌላ ሰጋቸው ቺ ብራዘር፣ ሶሪ ይሄ ሁሉ ሰዓት ለምንድነው ያስጠበቃኝ? ነው እኔ ትልቁ ችግር እና እንጫወታለን ምናምን። ታብታ ከፈራ ፈራው ማለት ነው። ሌላ ታምር የለም። ፈርቻለሁ አልጫወትም ማለት ነው። ቆይ አንተ ሳይኮ ለመጫወት እየሞከርክ ነው፣ እኔ ላይ አይደለም እኔ አሁን እኮ ሌላ ነገር አላልኩም። አንተ ነህ መጀመሪያ ያልከው አልጫወትም ማለት እኮ ነው። መጀመሪያ እኔ የሁሉ ሰዓት ሌሎች ጋር ግን መጫወት እየጠበቅኩ አንተ ነህ የጠበቅኩ ነው እንጂ ሌላ ነገር ምንም የጠበቅኩ ነገር የለም ከፈራ ትነግረኝም

እንደዚህ እጅ ዘርጋ ሰገጤ ነገር ነው እን ሲያስጠላ፣ ሰው አይሰማም። ይ ነገር ማነው እንደዚህ ያለ? ዛሬ አስወጣው። አረ በቃ አስወጣት ጀመው አይሚን በቃ አሉ ሰዓት። ዛሬ ጥሩ ጊዜ ነበረን ጨፍረን አቀውጠነዋል። ሚ ባዘፍንም ነው ስርቅርቅ ድምጼን አስረቅረቅ የላቸዋለሁ። ታለንቴ ድምጼ ማለት ነው፣ እንዲህ በቀላሉ እንዲወጣ አልፈለግኩም። በካሴት ምናምን ነው ገባ። ኤደንዬ እንዴ! ወይኔ ብሩኬ እሺ ኤደን፣ እኔ እኮ ኮሜንት ላይ ጻፉልኝ ብዬ ነበር። እንጫወት ከበላቸው ጋር አንድ ጌም እያለ ነው። እንዳያኮርፍ ምናምን ብዬ እኮ ነው። ወይ እሺ፣ ኤደን ልላክለት እንጫወት። እሱ ጊፍተር አለሁ ኮሜንት ላይ ብቻ። አወይ አይቤ አትጫወት እያሉ አስራ ሰባት ዊን አለኝ ይወሰድብኛል። አትናገሩብኝ ልጆች እያለች ነው ትጂዬ፣ ኤደንዬ ወይኔ ብሩኬ፣ እንዳለሽ ባቅኮ ጫወተን ተዘጋጅተሽ ነበር? ነው ነው ምንድን ነው ነገሩ? አትጫወት እሺ በቃ አይ፣ በኋላ ልጁ ተሸንፎ አፉ የሚከፍተው ጊፍተር ተዘጋጅቶ ለታስቢ ቢያሸንፈን ደግሞ ያስደብረናል። እኔ እናደ ያለው ሚ ፊት አፉን አሁን ከከፈተን እናደርግ ነው። ወይኔ ብርኪ፣ ኤደን ዬ አስራ አንደኛው ሰዓት ታስደነግጅኛለሽ። በቃ እሺ፣ የእኛ ውድ ቤተሰቦች እንዴት እናደርግ መሰለሽ? በቃ እንደተለመደው አርብ እንገባለን። እንግዲህ እየመጣን እናያቸዋለን። አንዳንዴ ብቅ በሉ እያላችሁ ነበረና እንመጣለን። እንደዚህ አንጠፋም። ታይማውን ስድስት ሳልዩ ነው መኪና አነዳዴ አስማት እሱ ሱዬ ተረጅኛለች ደግነቱ ብዙ ስለማይርቅ ነገ፣ በዩቲዩብ እንመጣለን፣ እንመጣለን፣ እንመጣለን። እግዚአብሔር ያቀል። ሁላችሁንም በጣም በጣም በጣም እንወዳቸዋለን። አከብራችኋለን እና ይመቻችሁ። እሺ፣ ቴንክ ዩ በጣም ፎር ጊፍት ፎር ታፕ ታፕ ፎር ሁሉ ነገር። ብቻ እየጨፈርነው ጥሩ ጊዜ አሳልፈናል፣ ጥሩ ጊዜ አሳልፈናል። ተመችቷችኋል? እስኪ ተመችቶን ነበረ። ሳምንት ላይ ነው ያላችሁት። ይኸው የመጨረሻ የመጨረሻው፣ ይኸው ሳም ጉላችሽ። እኔ ከዚህ በላይ እግንባሬ

እና ፋሚሊ እንገናኛለን። ቻው። እሺ፣ ሳምንት እንገናኝ። ሁላችሁ ወዳችኋለሁ።